መጠየቅ አለበት። ችግር አለው። አንተ የምን የምን ተከታይ ነው? እኔ ስድስት ስልሳ አምስት ነኝ። ማለት አምላክ የለም ብለህ የምታምን ለምን? የለም አምላክ አለ እንጂ። ስድስት ስልሳ አምስት ማለት እኔ ሰምቼም አይቼም አንብቤም አላውቅም። ከየት የመጣ ሃይማኖት ነው? ለዚህ እኮ ነው ችግሩ። ሃይማኖት ከየት ነው የሚመጣው? ኖ አሁን እንድጠይቀኝ ሳይሆን የጠየቅኩ ነው። ያንተን ስጠይቀኝ እኮ አንተ መየመለስ ብሎ እኮ ነው። እኔ ሃይማኖት ከሄድን አንብበው ያሬሄዳል አንበብልኝ አንበብልኝ ትሎ ርዕስ ዘርቶ ስለሆነ አይታየኝም። አንብበው አይታየህም? አይታይም ያው ያው ግልጽ ነው። በው ዝም ብለህ በውስጥ አንብበው እና እንትን ጠይቀኝ። እዚህ ጋር ያለው ነገር እሺ፣ ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀብላ የምታስተምረው ትምህርት ነው። አዎ፣ የተፈቀደ ነው። ቤተክርስቲያኗ ራሷ ያሳተመችው መጽሐፍ ነው። ቤተክርስቲያን እውቅና ሰጥተው እውቅና ሰጥተዋለች። ድርሳ ድርሳነ ኡራኤል ማለት እንግዲህ ትልቅ ትልቅ መጽሐፍ ነው። ይሄ ቀልድ አይደለም። ኦኬ ለምን አንተ አሁን ለምሳሌ ዲቤት ስታደረግ ማለት ነው፣ ለምን ከሁሌ አንተ ራስህ ቤት ከፍተህ ነው የምታደርገው? ለምን እኔ ድቤት አድርጌ አላውቅም። አቅሜም አይደለም። እኔ የምችለውን ነው የማደርገው። አልንጠራረም። ኦኬ አንተ አንተ ዲቤት ባታደረግም ግን አንተ ጋር ገብቶ የሚናገሩ ሰዎች ግን ዲቤት እያደርጋሉ እርስ በርስ ማለት ነው ከማን ጋር እዚህ ጋር፣ እርስ በራስ ያው። በአንተ ቤት ውስጥ ግን ብዙ ሰዎች ሊከራከሩ ይችላሉ። አዎ፣ ይከራከራሉ። ችግራሉ ና ያ ማለት ያ ማለት ያው አንተ ፈቅደ ዲቤት እያደረጉ ነው ማለት ነው። አዎ፣ እነሱማ ያደርጋሉ። እውቀት ያላቸው ሰዎች በሁለቱም ሃይማኖት፣ እውቀት ያላቸው ሰዎች ያደርጋሉ፣ ይነጋገራሉ። ችግር አንተ ለመማር ነው ወይስ አንተ ለመማር ነው ወይስ እውቀት ለማግኘት ነው? ቤትን ከፍተ ዲቤት እንዲያደርጉ መታረገው እኔ በመጀመሪያ ሀሳብ ለመግለጽ ነው የምገባው አንድ በል ሁለተኛ ደግሞ እኔ በገባሁበት ሰዎች ገብተው ካደረጉ እኔ ይማራለሁ ሌሎች ሰዎችንም ይማራሉ ችግር የለውም አይደል ሚዲያላይን ያለ ነው የሚያውቁ ሰዎች የሚያውቁ ሰዎች ጋር ሄደ ለምን አትማርም ማለት እንደዚህ ቤትን ሳትከፍት አሁን ለምሳሌ እኔ ይገበኛ ስለ ሶሻል ሚዲያ አንተ ስለምታደርገው በአንተ ዙሪያ ያሉ ሰዎችንም ጠንቅቄ ስለማውቃችሁ ነው ከኦል ጀምሮ ማለት ነው። ያንተ ግምት ነው ግምት ነው። እኔ እ የሶሻል ሚዲያ ጋጋታ ፈልጌ አይደለም። ገብቷል። እኔ ሶሻል ሚዲያ ምን እንደሆነ ጠንቅቄ የማውቀው ሰው ነኝ። እኔ ለእኔ አዲስ ነገር አይደለም። እኔ ካንተ በላይ ካንተ በላይ ስለ ሶሻል ሚዲያ ጠንቅቄ አውቃለሁ። አሁን አይደለም መጠቀም የጀመርኩት። ነገር አበሻ አበሻ አበሻ ማለት ነው

ስለዚህ ያኔም አልቀበልም። ይሄ ነው እየተቃወምክ ያለው። ታዲያ ምን ችግር አለው? እኔ ጥፋት ይሄ ምንድነው አይደለም። አሁን አንተ ጥፋት ምን እንደሆነ ታውቃለህ? ምንም ጊዜ ማለት ነው ነገሮችን ምን ታውቃለህ? ከሰሩ አንተ ለመማር ነው ያመጣው። ነገር ግን አደባባይ ላይ አውጥተ ልክ ለኦርቶዶክስ አዝነ ከሆነ ነገሮችን ቁጭ ብለህ ከሚያውቁ ሰዎች ጋር ተነጋግረ፣ ተመካክረ፣ አውርተ ከዛ በኋላ ወደዚህ መምጣት ትችላለህ። ነገር ግን የራስን ቤት ከፍተህ ወንድም ከማን ጋር ወራ ሄሎ አወራን። እኔ ዝም ብ አሁን ዝም ብለን አሁን አንድ ብለን የጀመርነው ነገር አይደለም። ገብቷል። እኔ ብቻ ሳልሆን ብዙ ሰዎች ጠይቀዋል። ጥያቄ አንስተው መልስ አላገኙ። የሚሳደዱ አሉ፣ የሚገደሉ አሉ፣ የሚደበደቡ አሉ። ብዙ ብዙ ጉዳት የደረሰባቸው ሰዎች አሉ። የሚሳደዱ አሉ፣ የሚባረሩ አሉ። ብዙ ነገር አለ እኮ። ሰው እኮ ዝም ብሎ ከመሬት ተነስተው እኮ አይደለም ጥያቄ የሚያነሳው። ገብተዋል ስለዚህ እኔ ደግሞ እንደዚህ ብዬ ሳወራ ከዚህ በፊት አልጠየቅኩም ማለት አይደለም እኔ ብቻ ሳልሆን እኔ ጠይቄ መልስ አላገኘሁም ሌላ ሰውንም ጭምር አውቆ እንዲጠይቅ ነው እያደረግኩ ያለሁት አሁን ሰው ድርሳነ ኡራኤል ብለህ ብትለው ዝም ብሎ መጽሐፉን ስሙ ሳያነበው ቁጭ የሚያደርግ ትውልድ ነው ያለው ስለዚህ ውስጥ ያለውን ነገር ማንበብ አለበት አንብቡ እየጠየቅኩ ነው አንተን ስድስት ስድስት አምስት ከየት የመጣ ሃይማኖት ነው እየጠየቅኩ ነው እኮ ሃይማኖት ከየት ነው የሚመጣው? ሃይማኖት ከየት ይመጣል ይባላል። ኦኬ ምን መሰረት አንተ ምን ላይ ነው የተመሰረተው ያንተ ሃይማኖ ድልሳምስ ምን ላይ ነው የተመሰረተው? እውነት ላይ ነው የተመሰረተው። ኦኬ፣ ታዲያ ኦርቶዶክስ የምትሞገተው ታዲያ አንተ ምን ምን ገብቶክ ነው? እኔ ያው ነበርኩበት፣ ቤተሰቦች የማሉበት ብዙ ብዙ ነገር አለ። እውነታውን ይወጣ ብለክ ነው አዎ ይወጣል። መውጣት አለበት። መስተካከል አዝነ አዝነ ለኦርቶዶክስ አዝነ ነው። በቃ ስህተት ነው። ደለት ነው አለም ይወጥ ነው አይደል? ስለዚህ ምንም ሰው የሰው ልጅ መዳን አለበት ብሎ ይላል። አሁን አንድ ሙስሊም ችግር አለበት እናንተ ጋር ብሎ ካወራ ምን አገባህ ልትለው አችልም። ለምን መሰለህ? እሱ ለአንተ አንተን መዳን አለበት ብሎ ስለሚያስብ አለ አንተንም ጭምር ልክ እንደዛው አልዳኑ የምትላቸው ሰዎች የመስበክ ስህተቱ የመናገር እንትን አለብህ፣ ግዴታ አለብህ፣ እውነትም አለብህ። ገብቷል ው በትህትና ካውና ይባባ ሰው የለም። አንተ እውነትን አልቀበልም ካልክ ነው እንጂ ስማ፣ እውነት ያለ መቀበል እንትን ፍላጎት ስላለህ እንጂ አሁን እኔ ያልተሳደብኩም በትህትና እያወራሁክ ነው። ነገሩን በማስረጃ እንትን ብያለው ሰጥቻለው ለምን ገድለ ሶዶማውያን እንዳልኩ። አሁን አንተን እንትን ማድረግ ትችላለ። የፈለግከውን መከተል ትችላለ። እኔ አሁን ሃይማኖት ስለመከተል ስለመከተል አይደለም እያወራሁክ ያለሁት። ነገር ግን አንድ ነገር ላይ ተመገዘ ስናወራ ነገሮችን አደባባይ ይዘን ከመውጣታችን በፊት እኔ ደግሞ ሁልጊዜ አንተ ጋር ማየው ነገር ምንድን ነው ታውቃለህ? እኔ ጠይቅ ኦርቶዶክስ ተስተት የሆኑትን ነገሮች እኔ አሁን ማያቸው ነገሮች አሉ፣ ያልተጻፈ ነገር ግን በአደባባይ እነዚህ ፈጦ የወጡ እውነቶች አሉ። ኦርቶዶክስ ጋር ማየት ማይመቻኝ ነገር ማለት ነው። በዛ ዙሪያ ሶቢ ወይ ኖ አልነግርም፣ አንተን ስለማይመለከተ አልነግርም። ምንም የኦርቶዶክስ ሃይማኖት ተከታይ አደለም ስለዚህ አይ ስለዚህ ታላቅ ላይ የመሰከርክ ነው። ቀጥል፣ ችግር የለውም። ማውራት ግን አልፈለግም። ሚኒስተር ለአንተ ቤት ማሞቂያ አይነ አልናገርም። ቤት ማሞቂያ እኔ በአንተ ቤት አላሞቅም። ግድ የለህም። እኔ አጀንዳ ትቼ ነው በአንተ ጉዳይ ቤትን ማሞቁ አጀንዳችሁ ስለማያልቅ አሁን ለምሳሌ ብዙ ጊዜ የአንተ ነገር ስራ ከኦፓልም ከምትባል ጋር ትመሳሰሉብኛላችሁ እንደዚህ አጣቃትን ሚስቴናት ሚስቴ ናት። ይመቻችሁ፣ በቃ እናንተ ስራ ሌሌ ስለሆናችሁ ሹቁ ላይ ናችሁ። ስለዚህ ይመቺ። ግን ለሁሉም ነገር ስትናገር ምንድ ታውቃለህ? የሁሉንም ሃይማኖት እያስገባ ተናገርሽ የሆነን ሃይማኖት ለማጥቃት የሆነን ለማጥቃት ለማጥቃትና ለማዋረድ አደባባይ ላይ ለማዋረድ ብለህ አጉል ርዕስ እየፈጠርክ አትምጣ። ሆነን ሆነን ጎኑን አንድ ነገር ልንገርህ፣ አሁን አንተ ለዘብተኛው ነፍስ ስትናገር ማለት ነው። እኔን እኔን ፖለቲካ እንድሰራብኝ አይደለም። እያንዳንዱ ስለሚዲያ ነው ተንታቀቀው አንተ ተፈልኩ ባባ ስላባ ማትያስ ለአወራ ነበር የገባሁት እራሱ ገባ። ለብር ብለህ ነው እየሰራለው ኮይን ለቀማ ነው አልከኝ። ኮይን ለቀማ እንዳልሆነ አስረዳው ነገርኩ። ገብቷል። አንድ ነገር ገና አስረግጬ፣ ኮይን ለቀማ ነው የምሰራው፣ ቢዝነስ ነው። እና ለምን አትሰጠኝም? እሺ ስጠኝ። አንበሳ ታወርዳለ። ገንዘብ ገንዘብ ነው። ቢዝነሳችሁ ነው። አንድ ሰው ለረጅም ሰዓት ማለት ነው፣ አንድ ሰው ለረጅም ሰዓት ለረጅም ሰዓት ቤቱን ከፍቶ ሀበሻ፣ ሲጀመር ሀበሻ። እሰጥሀለሁ፣ ስጠኝ ስጠኝ። እሺ አካውንትን የባንክ አካውንትን ላክልኝ። ያለው ልክ ያለው ላክልኝ። በውስጥ አካውንት በውስጥ አካውንት ለክልኝ። የት ነው ያለው? የት አካውንት ለክልኝ። ልክልሀለሁ እኮ። የት ነው ያለው? ልክልሀለሁ ስላለበት ቦታ አያገባም። ልክልሀለሁ። የት ሆነህ ነው የምትልክልኝ? ወዴት ነው የምትልከው? በቃ እህ አበባ ለገባክ አንድ ሰው ዲቤት ያለቃ አይደለም እንዴ? ብር ከፈለክ ነው ይሰጣለው። ገብቷል። ብር ከፈለግክ እኔ እሰጥሀለሁ። ችግር የለውም። ከተራፍ ችግር ካለ በኋላ ከተቸገርክ ከኔ እሰጥሀለሁ። አዎ ተራፍ ስጠኝ ላክልኝ። ቸግሮሃል? አዎ ቸግሮኛል። አዎ ላክልኝ፣ ጣፍልኝ በውስጥ። ችግር የለውም። ይኸውና፣ ይኸው በህዝብ ፊት ለፊት ጊፍት ስጠኝ እኔ ጊፍት። ስልሳ አምስት ፐርሰንት ይወስደዋል እኮ ብር ካስፈለገ ቸግሮ አንተ ነገርኩህ እኮ እኔ ዝም ብዬ የቻይና መጫወቻ አልሆንም። ብር ካስፈለገ ግን ከተራብ፣ ከተችግር ከኔ ልክልሃለሁ። ጻፍልኝ አካውንትን። እዚህ ጋር ሰዎች አሉ እየሰሙ ነው። እኔ ቃሌን አለ ቆይ ነው ስልክ

እየላከ አደለም። ላክልኝ። አይ እዚህ ላይቭ ላይ ሰው ባለበት ላክልኝ። ያሬድ በየነ፣ ያሬድ በየነ፣ ቆይ ስንት ነው የፈለከው? ደስ ያለላክ ችግር የለውም፣ ከመቶ ብር ጀምሮ ላክልኝ። ከመቶ ብር የ የመቶ ብር ችግር ተሸክመን የገባው እዚህ ጋር አየህ። አንተ ካልቸገረ ካልቸገረ ለልመና ካልመጣ ላክልኝ። ይልኩልህ አልቸገር የለውም። ይልኩልህ አሁን ላክልኝ። አንተ ላክልኝ። ይኸው አንተ ካልቸገረ አንተ ካልቸገረ ለልመና ካልመጣ ላክልኝ። እኔ ብያለው እኮ እልክላለው። አካውንት ያሬድ በየነ ላይፍ ላይፍ ላይፍ ሶ ባለበት አሁን ላክልኝ። አንተ ወንድ ኮንግ እንዴ ተረጋጋ እንጂ እንዴ ባንዴ ይገባል እንዴ ዝም ብሎ አያችሁ አይ ዝም ብለህ እዚህ ፖለቲካ ለመስራት አትሞክር እየቀለድኩ አይደለም ያሬድ እየቀለድኩ አይደለም ብሩ እንዲገባል ከፈለክ ተረጋጋና ሰዎች ይልኩላል ከኢትዮጵያ ተረጋጋ እንደ ልላክላቸው አላውራቸው አዮ ታይ አልዘጋውም እንትኑ ላይፉን አሁን አራቸው ለምን ዘጋዋለሁ ላይፉን ላይፉን ስልክ እኔ እንዳትዘጋኝ ው እጠብቅሃለሁ። ይጠበቅኩ ነው። ችግር የለውም፣ አንተ ጠብቅ። እንደውም በመሰንጀር እየላኩት ነው ለሰው። ችግር የለውም። ደስ ይለኛል። በጣም ችግርተኛ ስለሆንኩኝ ያስፈልገኛል ብር። ሰው ችግሩ ነው የሚያወራው። ብር ፈልገን ገባው። ብሎ ብራስ ጋር በጣም ችግርተኛ ስለሆንኩኝ ስለእስንአክስቲያን በጣም ሶስት ስራ ስላለክ ልትለምን የገባሁ ስትለኝ እኮ አንተ ብር እንዳስፈልገ መናገር ነበረብህ እኮ። እኔ በቃ ብር ያስፈልገኛል ብር ካለ ላክልኝ። ኖርማል ነው። አሁን ለማንኛውም ይልኩልሀል። ቆይ ተረጋጋ።

ውይ ተበልቼ ነበረ እሺ ቅዱሳን ሰላም ብያለሁ እንዴት ናቸው ሰላም ነው ወይ አውርቻለሁ ነግሬያቸዋለሁ በእኔ ስም አይደለም። ችግር የለውም። ከእንቅልፍ ተነስተው ምናምን ይልክሎታል። ኢትዮጵያ ውስጥ ነው ያሉት እነሱ ኢትዮጵያ ውስጥ ያሉ ሰዎች አሉ። ይገባለታል። የተቸገረ ሰው ነው፣ ረሃብተኛ ነው፣ ያው ድሀ ነው። መጥቶ ዘሎ ችግር ነው ያወራው። አንተ ለኮይን ለቀማን የመጣው ብሎ ሲለኝ እኔ ኮይን አልፈልግም። ሰውየው ግን ችግር አለበት። በጣም ችግር ረሃብ እየገሸለጠው የሚኖር ሰው ነው። ስለዚህ የምግብ ችግር የለውም፣ ይላክለታል። ችግሩ ግን ምንድን ነው? ችግሩ ጥግ ድረስ ነው። መቶ ብርም ቢሆን ላክልኝ ነው ያለው። ከባድ ነው። መቶ ብርም ቢሆን የሚያስፈልገው ከሆነ ግን የራስህ ነው አካውንቱ። ወይ ዝንብ ብለህ እንትን እያደረግህ ነው አይታወቅም እኮ ሌቦች ናቸው። ከኢትዮጵያ ውጭው ነው ቲክቶክ የራሴ ነው። እኔ አንተን ልሰልል አደለም የመጣሁት የራሴ አካውንት ነው። ምን ትሰልለኛለህ? ኔ ኔ የምሰለል ሰው አይደለም። ማን ይሰልለኛል? እኔ ኮ ራሴን የቻልኩ ሰው ነኝ ሰውዬው ሰው ዝም ብሎ እንደፈለገ የሚቀልድብኝ ሰው አይደለሁም። እኔ ልሰልልህ ትለኛለ። በቃ ታዲያ፣ የራሴና መሆኑን አለመሆኑን ምንም ታዲያ ማረጋገጫ እኮ አያስፈልገውም። አንተ ኖርማል ሰው ከሆንክ የራሴ መሆኑን አለመሆኑን ምንም ማረጋገጫ አያስፈልገውም። ችግር የለውም። አሁን ሀሳብ የለውም። ያ ኦርቶዶክስነት ንሳደባላችሁ ብሎ ነበር የጀመረው። ኦርቶዶክስነት አንሳደብም፣ ያለምንም መረጃና ማስረጃ እናወራም ስለ ኦርቶዶክስነት። ኦርቶዶክስነትን ለማስተካከል ነው። ድርሳናትና ገድላትን ቢባሉ የቆሸሹ መጽሐፍት አሉ፣ በጣም ብልግና የተጻፈባቸው መጽሐፍት የሰፈረባቸው መጽሐፍት አሉ እነሱ መስተካከል አለባቸው ብለን የምንለው። ልጁ ራሱ ገብቶ ተሳዳቢ ናችሁ፣ ኦርቶዶክስን ለማጥቃት ናችሁ፣ እንትን የምታደርጉት ብለው ነበረ። ግን እሱ ራሱ እኔ ራሱ የማልቀበለው ነገር አለ በኦርቶዶክስ መጽሐፍት ውስጥ። ግን ችግሩ ምንድን ነው? ሚዲያ ላይ አላወራም ነው ያለው። አሁን ሰዎች እንደዚህ ብለው ነው እንትን የሆኑት፣ ከነ ችግራቸው፣ ችግር እንዳለ እየተረዱ ስህተት እንዳለ እየተረዱ ስህተቱን ግን ደፍረው አይናገሩም። ይሄ ነው ከባዱ ነገር። ቤቴ ሰላም ብያለው ቤቲ ቤት ነው የሚለው። ቤተ ላይም ቤት እንዴት ነሽ? ረሃብ ነ ችግሩን የናገር ጨራሽ ረሃብ እኮ ነው። ረሀብ ነው የሃይማኖት አባቶች ናቸው የሚጠቀሙት እንጂ በብዙ መቶ ሺዎች ብር ይከፈላሉ። የወር ደመወዛቸው በጣም በጣም ከባድ ነው። እነሱ በጣም ከባድ ገቢ ያላቸው ምዕመኑ ግን ምንም እንትን የለውም። ለዚህ ነው እኔ ቸግሮኛል ኦርቶዶክስ ነው ልጁ እኔ ቸግሮኛል መቶ ብርም ቢሆን ላክልኝ አለው። ለዚህ ነው ስለዚህ ይሄ መስተካከል አለበት ብለን ስናወራኛ የሚቀበል የለም የሚያምን ሰው የለም። ችግር አለባቸው እነሱ እራሱ ግብተዋቸዋል አሁን እልክለታለሁ እንኳን ለሱ ለስንት አመን ዝራም ልከናል እኮ በስንት አመን ዝራ ሴቶችም እንትን ብለናል። ግን ችግሩ ምንድን ነው? ተነስተው ይልኩለታል ከኢትዮጵያ። ግን አይታመኑም እኮ እነዚህ ሰዎች እኮ ችግር ሊፈጥር እኮ ይችላሉ። አሁን እህቴን ነው እንትን ያልኳት። እነዚህ ሰዎች አይታመኑም። ከባድ ነው። አዎ ከባድ ነው። ግን እኔ እንጃ አላውቅም። ያሬድ አቤት፣ ምንድን ነው የምትሰራው ስራ አለ አለኝ። በሃይማኖት ዙሪያ ምናም ምንም ምንም አልተረዳኝም። እኔም አሁን ስለቸገረኝ ገንዘብ ብቻ እርዳኝ፣ አንተ ገንዘብ ነው የምፈልገው እኮ ሀሳብ ቀጥላ የብሩ ነገር አወራን እኮ አካውንት ተሰጠ እኮ በቃ አለቀ እኮ። እሱ ምንድን ነው ተበልሰን ትንምጠር። አይ ሌላ ሰው እንዲረዳኝ ገፋፋልኝ። እዚህ ያሉት ሁሉም ሰው ልርዳክ እያሉኝ ነው። አካውንት የለጠፍልኝና እስቲ እርዱኝ እስቲ። ሁሉም ሰው ችግርተኛ ካልሆነ እዚህ ውስጥ ያለው እንዲረዱኝ እስቲ ንገርልኝ እስቲ። ምን ችግርተኛ አይደለም ብያለሁ። እንደ ዚጋ የሚመጣ ሰው ስራ የሚሰራ ሰው ነው። ቤተሰቡን የሚጦር ሰው ነው። ዚጋ እኮ የሚመጣው እኮ ቤተሰቡን በስደት ወጥቶ አስራ ስምንት ሰዓትን እየሰራ ቤተሰቦችን የሚያስተዳድር ሰው ነው። ዚጋ የሚመጣው ችግርተኛ አይደለም። እኔ ራሱ እኮ ችጋራም እኮ ነኝ። በችግር ማ ከመጣ ግን ስደት ነው። ስራን ስጨርስ እኔ ደግሞ በጣም ችግርተኛ ስለሆንኩኝ እንደው እርዱኝ፣ በቃ እርዱኝ። ለምን እነ ፎይ ጋር ገብተህ ትንሽ እንትን እንደዚያ ትልብ ችግር ካለብህ ለምን እነሱን ነው አገዝም ያልተፈኩት ነው። እኔ የፎይ አድናቂም አይደለሁም የሱም ተከታይም አይደለሁም። አይደለም፣ እኔ እኮ ማነግ ሳይሆን እነሱ ጋር ወይም እነ አኬ ጋር፣ እነ ልደተህ ምናምን የሚባል እነሱ ጋር ገብተህ ትንሽ እኔ ያው የቲክቶክ ማህበረሰብ እንዳለ እንዳለ ሁሉም ሁሉም አብዛኛው ማለት ነው ለማይ ናቸው ማለት ማለት ማንንም ለመጥቀም አይደለም አደባባይ ወጥቶ የሚናገሩት ሁሉም ማለት ነው መናገራቸው አይደለም ተናጋሪ እኮ አላልኩም እኮ ያሬ ተረዳ እዚህ ጋር እኔ ሰው ለመጥቀም መተቻለሁ እኮ አላልኩም እኮ ማንንም ሰው ሰው የሚጠቅሙት እኮ በእውቀት ነው በንግግር ነው አይደል እንጂ ሰው ለመጥቀም አይመጡም ግን አንተ ደግሞ ከታች ሰው አለ የሚከታተላቸው የሚከተላቸው ሰው አለ እሱ ነው የሚያገዝህ እነሱ ጋር ገብታል እኔ እነሱ ጋር አልገባም አልከታተላቸውም ለምን አለከታተላቸው እኮ ለምን? በቃ እኔ አይመቸ ስለማይመቸኝ ማለት ነው እፎዬን አይመቸኝ ሁሉም ሰው አይመቸኝም። እንዴ ማን ነው ከማን ነው የሚያስተምረ ታዲያ? ማን ነው እኔ እኔ ስለራሴ ራሴ ነው የማስተምረው። ሃይማኖታዊ ትምህርት በራሴ ነው የምትማረው? አዎ ለነገሩ እውነትህ እኮ ነው። አሁን እነሱ ጋር ገብተህ ብታወራ ለምሳሌ አኬን እንኳን እንደዚህ አይነት ነገር ያለበት አይመስለኝም። ዝም ብለ አንዳንዴ ይዘላብዳል እንደ እንቁራሪት እንጂ እፎ የሚባል ሰው ጋር ገብተህ ምንም ወንጌላዊ እውቀት አታገኝም። መጽሐፍ ቅዱሳዊ አንድም ጥቅስ አይነግረህም እኮ። ችግር ቀውም ራሱ ብትገባ ምንም እውቀት አታገኝም። አንተ ነው ለመዝናናት ነው እንጂ የምመጣው እውቀት ለማግኘት አይደለም የምመጣው። እውቀት የለም ብለህ ነው የምታስበው? እውቀት እውቀት እኮ ሰው ልጅ የለም። አንድ ነገር ልንገርህ፣ ሰው ልጅ ባወራው ልክ አይደለም። አብዛኛው እዚህ መጥቶ የሚያወራው ለጥቅሙ ሲል ነው የሚያወራው። ስለዚህ ለጥቅማቸው ሲሉ ያወሩ ያሉት እያልክ ነው። ለጥቅሙ አንድ ፐርሰንት አስረግጬ ነው የምነግርህ። እያንዳንዱ አንድ ሰው አንድ ሰው ከአምስት ሰዓት በላይ ከስድስት ሰዓት በላይ ከአስር ሰዓት በላይ ላይቭ ላይ ቁጭ ብሎ ለሰው ልጅ ትምህርት ሊሰጥ አይችልም ማንም ሰው ማለት ነው። አሃ ብዙ ይቆያሉ እነሱ አይደል? ሁሉም ሰው እነሱ ሳይሆኑ አብዛኛው ሰው ነው የምነግርህ። ይሄንን ይዘ አንድ አንድ ሰው ሶስት ሰዓት ከዛ በኋላ ቱቦም ለማጋ አለኛለ አለኛለ። አዎ ቱቦም ቀጥል። እና ምነግርህ ነገር ታውቃለህ፣ አብዛኛው ሰው ልብ ብለህ አንተም ታውቃለህ እኔም አውቃለሁ። አብዛኛው ሰው ለመጠቀም ነው ቲክቶክ ላይቭ ላይ ስትሪሚንግ ፈልጎ እዚህ መጥቶ ከፍቶ ማንም ሰው ማንም ሰው ያለጠቀም ሲጀምር፣ እርዳታ የሚረዳ ሰው እርዳታ ብሎ አሁን ለምሳሌ ከማስተር አብነት ጀምሮ አብዛኛው ሰው እርዳታ የሚረዳ ሰው ራሱ ለመጠቀም ብሎ ነው የሚሰራው። ለማንም ለወገኑ ብሎ አይደለም የሚሰራው። ይሄንን ነገር ማወቅ አለብህ፣ ታቃለም ሲጀምር። ስለዚህ የክርስቶስን ፍቅር አይ እኔም ተቃዋሚ ነኝ ስምንት ዘጠኝ አስር ሰዓታትን ቁጭ ብለው ወንጌል መጽሐፍ ቅዱስን እያስተማረ ነው ብለው የሚሉ ሰዎች እኔም አላምናቸውም እኔ ሲጀመር አንድ ነገር ልንገር ሰው ልጅ በተፈጥሮ እንኳን ላይፍ ላይ አይደለም ሰው ልጅ ደስታ ላይ ደስታ ላይ ኮንሰርት ላይ እንኳን አስር ሰዓት መቆየት አይችልም ገብቶካል ስለዚህ ስትረስ እንኳን ይይዛል ጭንቀት ይይዛል ስለዚህ እረፍት እንኳን አያደርጉም። ያን ሁሉ ሰዓት ቁጭ ብሎ እንቅልፍ ሳይተኙ፣ እረፍት ሳያገኙ፣ ሳይበሉ፣ ሳይጠጡ አንገታቸውን እፎይ ብሎ ደክሞ ሳይተኙ ይህን ሁሉ ሰዓት ለማን ብሎ ነው? ረጅም ሰዓት የመጽሐፍ ቅዱስን ወይንም ደግሞ የቁርአንን ትምህርት ለማስተማር እንደዚህ የሚጋገጡት ለምን ይመስላል አንተ ስታስበው? እኔ እኮ ጥቅም ፈልገው